አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው አስራ ሁለት እዝ አሰልፏን። ብልጽግና አስራ አንድ እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብረዋለን፣ አስራ ሁለት እዝ ነው እየተጠራመሰ ያለን። ይህን እዝ ግን እስከሚያቆለው ውለው ድረስ እስከሚያቆለው ውለው ድረስ እየተመጣ መሆኑን ሁልጊዜ ከምሰሩት እምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ። ሁል ጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። እሺ፣ እዚህ ዝግጅታችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። ምክንያቱም አንድ ወቅት ላይ የንብልባል ብርጌድ አንድ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተገበራችሁት ባሳለፋችሁት የሁለት ዓመት የትግል ዓመት ወጣችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትኪያ አድርጋችሁ ዛሬ በእናንተ ኃይል እና ጥረት ኮር ለመመስረት በቅታችኋል። ንብልባል ብርጌድ ንብልባል የሚባል ክፍለ ጦር ሲመሰርት ተስፋና አስማረ ደግሞ ቡልጋ የሚባል ክፍለ ጦር መመስረት ሲችል ኃይለማርያም ማርያም ማሞ ደግሞ ኃይለ ማርያም ክፍለጦር መመስረት ችሏል። የእናንተ እንቅስቃሴ፣ የእናንተ ህብረት፣ የእናንተ ስራ፣ የእናንተ ጥንካሬ ደግሞ ከሰም ክፍለ ጦርም ወደ ኮር አሳድጋችሁታ። በዚህ እንኳን ደስ አላችሁ፣ እንኳን ደስ አለ እንግዲህ ከመጀመሪያው አይታችሁታል። የአማራ ህዝብ ተደጋጋሚ ምት እየተፈናቀለ ሞት እየተፈጸመበት ሀብት ንብረቱ እየተዘረፈ ስንት ነገር ማረግ እየቻለ በሰዓታት ወደ ድህነት እየገባ ግን ደግሞ ያን ነገር አነሳስቶ ወደ ትግል የሚያስገባው መሪ ድርጅት አጥቶ ነበር። መሪ ድርጅት አልነበረው። ከተደጋጋሚ ግፍ፣ ከተደጋጋሚ መራራ ህይወት በኋላ ግን መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃ ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል፣ የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዚያ ውጭ የሚደረግ ትግል የአማራ ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው።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 ደረጃ በደረጃ ሰራዊቱን በተዋጊነት ገሊም እያበቃ ኤው ዛሬ ለዚህ ኮሮቹን ለመገንባት ክፍረ ኮሮቹን ለመገንባት ብሎ እስ ለመገንባት ተችሏል። ምንሊክስ የዚህ አደረጃጀት ውጤት ነው። አሳመነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው።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 ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም። ኢትዮጵያ አገራችንና አንጠላትም፣ ግን በመላ ኢትዮጵያ ይህ ህዝብ እየተከተለ እንደ ብሄር ተደራጅቶ፣ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርነበት። ይህ አደረጃጀት የዛ ውጤት ነው። ይኸ ውጤትም አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው አስራ ሁለት ዝ አሰልፏን ብልጽግና አስራ አንድ ዝ አለው ስምረት የሚባል ከትግራይ አፈንግጦ የመጣ አንድ ዝ አብረዋለ አሥራ ሁለትን ዝ ነው እየተጠራመሰ ያለ። ይህን እዝ ግን እስከሚያቀለው ብለው ድረስ እስከናጠለውእስከሚያቆለው ውለው ድረስ እየተመታ መሆኑን ሁልጊዜ ግዜ ከምሰሩት የምታዩት በየጊዜው ይማረካል በየጊዜው እጅ ሰጣኒ። ሁልጊዜ ግዜ እቅድ ያቀዳድ ግን አንድ ቀን መፈጸም አልቻለ አጠፋዋለሁ እያለ ይደነፋን ከድንፋታ አላለፈም። ይሄ ደግሞ የእናንተና የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለናንተ ነው፣ ለእሱ አይደለም። ይሄ በምንድን ነው የተገኘ? በመደራጀት ነው። ልክ አሁን እየሄነበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት፣ በኩልነት በሰላም እንዲኖር ነው ፍላጎታችን። ማንንም ለወንቀ አይደለም። የኛ ጥያቄ በራሳችን አገር ከሌሎች ህዝቦች ጋር በኩልነት እንኖር ነው። አትኖሩም ነው አትኖሩም ካለ ደግሞ በክንዳችን መኖር እንችላለን በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻይ የምናደርገው ታጥቀን፣ ተደራጅተን፣ ተደራሽተን እንደ አማራ እያሰብን ሁሉ በዛ ስንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን፣ የጋራ ጠላታችን በጋራ መምጣት እንፈልጋለን። የጋራ ጠላታችን ከመታን፣ የጋራ ጠላታችን ከዚህ ምድር ካጠፋን ደግሞ እንዴት በእኩልነት በሀገራችን መኖር አለብን፣ እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እናያዛላለን። እኛ ያለው አትግደሉን ነው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 በተደጋጋሚ ስልጠናዎች በቀላል ኪሳራ ድል እንዲያመጣ ልብ እንደጀመራችሁትን ቀጣይ ተልኮ እየከበደ እየጠነከረ ነው የሚሄደው። ስለዚህ ይህን የጀመራችሁት እየከፈላችሁትን ያለ ነገር በል በቁጭት ቀጽሩበት። እንደዛ ከሆነ ሁሉንም እንደምትይዙት ከልምዳቸው አይታችሁታል። ስትገቡ ውስን መሳሪያዎች ነበር። አሁን ግን የው።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 ነቅታችሁ በርታችሁ መስራት። አመሰግናለሁ። ሰላም ለእናንተ ይሁን። የኢትዮ አዲስ ዴሊ ቤተሰቦች፣ ሰዎች ዛሬ እጅግ አንገብጋቢና ሀገራችንን በቀጥታ የሚመለከት የፖለቲካ ትንታኔ ይዘን ቀርበናል። የታዋቂ ፖለቲከኛ አቶ ልደቱ አያሌው አዲስ ጽሁፍ የሆነውን የግንቦት ምርጫ ወይስ የግንቦት ማኒፌስቶ የሚለውን የሀገራችንን የወደፊት እጣ ፈንታ የሚወስን አጀንዳ በዝርዝር የምንመለከትበትን የዚህን ወሳኝ ውይይት ክፍል አንድ ልናቀርብላችሁ ነው። አቶ ልደቱ አምባገነናዊ አገዛዝም በሰላማዊ ህዝባዊ አምቢተኝነት እንዴት ማሸነፍ እንደሚቻል ጥልቅ ትንታኔ በሚሰጥበት በዚህ ጽሁፍ ከቀደመው ልቦለድ መጽሐፋቸው ሀገረ ካወፒ የወጣውን የግንብት ማኒፌስቶ ከእውኗ ኢትዮጵያ ነባራዊ ሁኔታ ጋር አጣጥመው አቅርበውልናል። ይህ ጽሁፍ የሀገርን ህልውና ለመታደግ ትኩረታችን የት ላይ ሊሆን እንደሚገባ በግልጽ የሚጠቁም ነው። እስኪ ጽሁፉን ቃል በቃል በማንበብ አብረን እንከታተለው የግንቦት ምርጫ ወይንስ የግንቦት ማኒፌስቶ በቅርቡ ሀገረ ካዎፒ የተሰኘ ፖለቲካ ቀመስ ልበወለድ መጽሐፍ ለንባብ ማብቃት ይታወቃል። በዚህ መጽሐፍ ውስጥ የግንቦት ማኒፌስቶ በሚል ርዕስ የተካተተው ሰነድም ምናባዊ ሀገር ለሆነችው ለሀገረ ካዎፒ ብቻ ሳይሆን በዋናነት በሆነ ዓለም ለምትገኘው ለሀገራችን ኢትዮጵያ መድን የሚሆን የፖለቲካ የመታገያ አጀንዳ እንዲሆን ታስቦ የተዘጋጀ ስለመሆኑም ደጋግሜ ገልጫለሁ። ሰነዱ አምባገነናዊ አገዛዝን በሰላማዊ ህዝባዊ እንቢተኝነት ትግል በአጭር ጊዜና በአነስተኛ መስዋዕትነት እንዴት ማሸነፍ ይቻላል ለሚለው ወቅታዊና አወዛጋቢ የሆነ ጥያቄ የተብራራ መልስ ለመስጠት የሚሞክር ነው። በእኔ በኩል በዚህ እጅግ ወቅታዊና ጠቃሚ ነው ብዬ ከልቤ በማምንበት የትግል ሰነድ ላይ የፖለቲካ ሰዎችና ድርጅቶች፣ ታዋቂ ግለሰቦችና ምሁራን፣ ሲቪክ ማህበራትና ማህበራዊ አንቂዎች፣ ከሁሉም በላይ መገናኛ ብዙሀን ሰፋና ጠለቅ ያለ ውይይት ሊያካሂዱበት ይገባል ብዬ አምናለሁ። የያዝነው አመት የአገዛዙ ዋና ትኩረት የአምስት ዓመታት የአገዛዝ ዝልሜውን ለማራዘም የሚጠቀምበት በመጪው ግንቦት ሀገራዊ ምርጫ ላይ እንደሚሆን መገመት ይቻላል። የምርጫው ሂደት በዝምታ ሊታለፍ የማይገባው አንድ ጠቃሚ የትግል መድረክ ተደርጎ መታየት አለበት ብዬ ሀገራችን ከገጠማት የህልውና አደጋ መታደግ የምንችለው ግን በግንቦቱ ምርጫ ሳይሆን በዚህ የግንቦት ማኒፌስቶ በተሰኘ የትግል አጀንዳ ነው ብዬ በጽኑ አምናለሁ። ስለሆነም የአገዛዙና የአጫፋዊ ሚዲያዎቹ በመጪዎቹ ወራት የትኩረት አቅጣጫ በግንቦት ምርጫ ላይ ሲሆን፣ የኛ የአገዛዙ ተቃዋሚዎች ዋና የዕለት ተዕለት ትኩረት ግን በተቃራኒው በዚህ የግንቦት ማኒፌስቶ አጀንዳ ላይ ሊሆን ይገባል ባይነኝ። አገዛዙ በሀገርና በህዝብ ህልውና ላይ ቁማር የተጫወተ የአገዛዝ እድሜውን ለማራዘም በሚያስችለው የስሙላ ምርጫ ላይ ሲያተኩር በአጸፋው እኛ ደግሞ የአገዛዙን እድሜ በማሳጠር የሀገሩንና የህዝባችንን ህልውና ለማትረፍ በሚያስችለን የሰላማዊ ህዝባዊ እምቢተኛነት አጀንዳ ላይ የበለጠ አተኩረን ስርዓት ይጠበቅብናል። የትግላችን ደረጃ በአጭር ጊዜ ከአጀንዳ ተቀባይነት ወጥቶ ወደ አጀንዳ ሰጭነት ሊሸጋገር ይገባዋል። ባጭሩ የግንቦቱ ምርጫና እና የግንቦት ማኒፌስቶን የአገዛዙ ሰኔና ሰኞ ለማድረግ ጠንክረ መስራት ይጠበቅብናል። ከዚህ እይታ በመነጨ የልብ ወለድ አካል የነበረውን የግንቦት ማኒፌስቶን ከኢትዮጵያ ወቅታዊ ሁኔታ ጋር የበለጠ እንዲጣጣም የሚያስችል መጠነኛ ማሻሻያ በማድረግ እና ለውነዋ ኢትዮጵያ ያሉና መቀጠል የትግል መሳሪያ ሆኖ እንዲያገለግል በሚያስችል አግባብ እንደሚከተለው ለንባብ አቅርቤዋለሁ። ይህንን ወቅታዊና ወሳኝ የትግል አጀንዳ እንወያይበት፣ እንተቸው፣ እናዳብረው በመጨረሻም የጋራ የትግል መሳሪያችን አድርገን በመጠቀም ከህሉና ጥፋት እንዳንበት እላለሁ። መልካም ንባብ። ድንታዊዎቹ ብቻ ሳይሆኑ ከሁለተኛው የዓለም ጦርነት በኋላ ሀገራዊ ህልውናቸውን ያገኙ አብዛኛዎቹ የዓለም ሀገራት ወደ ዲሞክራሲያዊ ስርዓት ተሸጋግረው የፖለቲካ ችግሮቻቸውን በኃይል ሳይሆን በሰላማዊ መንገድ ብቻ የሚፈቱበት እድል ፈጥረዋል። እነዚህ ሀገሮች ለዘላቂ ሰላም መኖር መሰረት የሚሆን ፖለቲካዊ መደላድል መፍጠር በመቻላቸው ከድህነት ኑሮ ለመላቀቅና የብልጽግናን አቅጣጫ ለመቆናጠጥ በቅተዋል። በወርልድ ፖፕሌሽን ሪቪው ዘገባ መሰረት አነስተኛ ግጭቶችና በተለያዩ ሀገራት መካከል ያሉ ጦርነቶችን ሳይጨምር በዓለም ላይ በአሁኑ ወቅት የርስበርስ በሚባል ደረጃ ጦርነት የሚካሄድባቸው ሀገራት ቁጥር ኢትዮጵያን ጨምሮ ከስምንት ወይም ከአምስት በመቶ ያልበለጠ ነው። ይህ የሚያሳየን ከዘጠና አምስት በመቶ በላይ የሚሆነው የዓለም ሕዝብ ከውስጣዊ ፖለቲካ ጋር በተያያዘ ጦርነት ራሱ መወገድ የሚገባው ቀንደኛ የሀገር ችግር እንጂ የውስጥ ችግሮች መፍቻ መሳሪያ እንዳልሆነ አምኖ የተቀበለ መሆኑን ነው። በአንጻሩ የዘመናት የሀገረ መንግስት ምስረታ ቀዳሚ ታሪክ ባለቤት የሆነችው ይህኛው ሀገር ኢትዮጵያ ከጦርነት አዙሪት መውጣት ተስኗት ከትናንትናም በባሰ ዛሬ ላይ የድህነት የኋላ ቀርነት የአፈና የስደት የእርስ በርስ እልቂትና የዘር ፍጅት መገለጫ ተምሳሌቱን አቀጥላለች። ለዚህ ሁሉ ውድቀትን የዳረገን አንዱና ዋና ምክንያት ያልተቋረጠ የእርስ በርስ ጦርነት ቢሆንም እኛ ግን ግብዞች ነንና የችግራችንን ዋና ምንጭ በሆነው የጦርነት መንገድ ችግራችንን እንፈታለን ብለን በማሰብ ዛሬም በባሰ የጦርነት አዙሪት ውስጥ ገብተን እየዳከረን እንገኛለን። ሌላው አለም እንደ ሰው አብሮ ከመኖርም አልፎ ከስነ ምህዳር ጋር እንዴት ተስማምቶ መኖር እንዳለበት ሰው ሰራሽ አሳቢነት ወይም አርቲፊሻል ኢንተለጀንስ በሰው ልጆች የወደፊት ህልውና ላይ ስለሚኖረው አንድምታ ተጨንቆ እያሰበ የሚገኝበት በአሁኑ ወቅት እኛ ግን የጦርነት ጥሩ የሰላም መጥፎ የለው የሚለውን የጥንቱን የቤንጃሚን ፍራንክሊን አባባል ዛሬ በ21ኛው ክፍለ ዘመን መገንዘብ ተስኖን የአስተሳሰብ ደረጃችንን ጥያቄ ላይ በሚጥል መጠን ጦርነትን ምርጫችን አድርገን ቀጥለናል። በስልጣን ላይ ያለው የአገዛዝ ሀቀኛ የውይይትና የድርድር በሮችን ክርችም አድርጎ በመዝጋት ጦርነትን የሁሉም ችግሮች ብቸኛ የመፍቻ መሳሪያ አድርጎ መጠቀምን መርጧል። አብዛኛዎቹ ተቃዋሚ ድርጅቶችና ደጋፊያቸው የሆነ ህዝብም አገዛዙም በሰላማዊ ህዝባዊ ቢተኛነት ማሸነፍ አይቻልም የሚል ምክንያታዊ ያልሆነ የተሸናፊነት ስነልቦና ሰለባ በመሆን ድጋፉን ለጠሩነት አድርጓል። ኢትዮጵያውያን በጦርነት ምክንያት ሰላምና ዲሞክራሲን ተነፍገን መኖራችን አላንስ ብሎ ዛሬ ላይ የበለጠ አዘመንንና አጠናክረን በቀጠልንበት አውዳሚ የእርስ በርስ ጦርነት ምክንያት ሀገራዊና ህዝባዊ ህልውናችንን ጭምር ወደ ማጣት አደጋ ተቃርበናል። ሰላማዊ ህዝባዊ እምቢተኝነት ውጤታማ የሆነ ሀይል ስልት መሆኑን በተለያዩ የዓለም ሀገራት በተጨባጭና በተደጋጋሚ ያየም ቢሆንም ለእኛ ለኢትዮጵያውያን ግን የሚዋጥልን ስልት አልሆነም። ቢያንስ በቅርቡ ከ13 ዓመታት በፊት የአረብ ስፕሪንግ በመባል በሚታወቀው የህዝባዊ እምቢተኛነት ወጀብ አራት አንጋፋ አምባገነን መንግስታት በህዝባዊ እምቢተኛነት ትግል ከስልጣን ተጠራርገው ሲወገዱ በዓይናችን በህብረቱ አይተናል። ሩቅ መሄድ ሳያስፈልገን የዛሬ ስምንት ዓመት በሀገራችን ለ27 ዓመታት በስልጣን ላይ የነበረው እና ተራሮችን አንቀጠቅላለሁ በማለት ይመጻደቅ የነበረው የኢህአዴግ አገዛዝ በቄሮና በፋኖ ወጣቶች ሰላማዊ ዓመፅ እንዳልነበር ሆኖ ሲፈረካክስ አይተናል። የጠቅላይ ሚኒስትር አብይ አገዛዝ ለስልጣን ከበቃ በኋላም እኛ ሚሊዮኖችን በጨረሰ ጦርነት ስንተላለቅ በስሪላንካ፣ በባንግላዴሽና በጎረቤታችን በሱዳን አምባገነኖች ህዝባዊ እምቢተኛነት መቋቋም ተስናቸው ከስልጣን ሲባረሩ አይተናል። እኛ ህዝባዊ እምቢተኛነት ይሰራል አይሰራም እያልን በመወዛገብ ጊዜያችን ባጠፋንበት ባለፈው ሁለት ወር ብቻ በወጣቶች የጄን ዚ እንቅስቃሴ በኔፓልና በማዳጋስካር የነበሩ ሁለት አምባገነን መንግስታት በሳምንታት የህዝባዊ እምቢተኝነት ትግል ከስልጣን ሲወገዱ አይተናል። በኬንያ፣ በሞሮኮ፣ በፓርጓይ፣ በፔሩ፣ በፊሊፒንስ፣ በማልዲቭ፣ በኢንዶኔዥያ፣ በታንዛኒያ፣ በሞዛምቢክ በካሜሩን በሞሮኮ በአንጎላ እና በሌሎች የአውሮፓ ሀገሮች ጭምር ጀንዚዎች አገዛዞችን መጣል ባይችሉ እንኳን ሲያንቀጠቅጡ ታዝበናል። ይህንን ሁሉ የለውጥ ሂደት በተጨባጭ ከማየታችንም በላይ ከነዚህ ሁሉ ሀገሮች ጋር ሲነጻጸር የእኛ ሀገር ነባራዊ ሁኔታ ህዝባዊ እንቢተኛነትን ለማቀጣጠል የተመቸ ቢሆንም፣ እኛ ግን በእኛ ሀገር አይቻልም ከሚለው በምክንያት ያልተደገፈ ጨለምተኛ አቋማችን ተላቀን ስልቱን ልንጠቀምበት አልቻልንም። በያዝነው የጦርነት መንገድ ባለፉት አራት ዓመታት ብቻ በአነስተኛ ግምት ከአንድ ሚሊዮን በላይ የሆኑ የዜጎቻችንን ህይወት ያጣም ቢሆንም ሌሎች ተጨማሪ ሚሊዮኖችን ለማጣት በጦርነቱ አዙሪት መቀጥል እንመርጠናል። መቼና እንዴት ከዚህ የጥፋት አዙሪት እንደምንወጣ አላውቅም። ነፃ እናወጣሃለን ወይም እናበለጽግሃለን የምንለው ህዝብ በእርስ በርስ ጦርነት ትግዳሉ ካለቀ በኋላ ከማን መቼና እንዴት ነፃ ልናወጣውና ልናበለጽገው እንደምንችል አይገባኝም። ሀገራችን ኢትዮጵያ ቢያንስ ዘመነ መሳፍንት በመባል ከሚታወቀው የመበተን ክስተት በኋላ በታሪኳ አይታው በማታውቀው ሁኔታ ዛሬ ላይ አስቸጋሪ የህልውና አደጋ ላይ ወድቃለች። ሀገራችንና ህዝባችን ከዚህ የህልውና አደጋ ተርፎ መቀጠል የሚችሉት የወቅቱ እርስ በርስ ጦርነት ቁሞ ሰላም ሲሰፍን ብቻ ነው። ሰላም እንዲሰፍን ደግሞ ደግሞ ሀገሪቱን ወደ መዋቅራዊ ዲሞክራሲያዊ ስርዓት ማሸጋገር የሚያስችልና ሁሉንም የፖለቲካ ኃይሎች ያካተተ የሽግግር መንግስት ማቋቋም አስፈላጊ ነው። ይህ እውን እንዲሆን ግን ከማንም በላይ የጠቅላይ ሚኒስትር አብይ ፍቃደኝነት ወይም ተገዶ ከስልጣን መውረድ የግድ አስፈላጊ ነው። ያለፉት ሰባት ዓመታት በተጨባጭ እንደታዘብነው ከሆነ ግን ጠቅላይ ሚኒስትር አብይ ይህንን ለሉናቸው መድን የሆነ ጥያቄ በበጎ ፈቃዳቸው እንደማይቀበሉ ሳይታለም የተፈታ ነው። እድሜ ልካቸውን በንግስና ለመኖር የወሰኑ አንባገነን በመሆናቸው እሳቸው በስልጣን ላይ ያሉ ሀቀኛ ድርድርም ሆነ የስልጣን ሽግግር ይኖራል ተብሎ ሊታሰብ አይችልም። ስለሆነም ጠቅላይ ሚኒስትር አብይ ወደው ሳይሆን በሰላማዊ ህዝባዊ ንቢተኛነት ትግል ተገደው ይህንን ጥያቄ እንዲቀበሉ ማድረግ ይገባል፣ ይቻላልም ብዬ አምናለሁ። በኒያም አመለካከት ከተቃዋሚ ቦራና ከህዝብ የሚጠበቁት አስፈላጊ ቅድመ ሁኔታዎች በአግባቡ ከተሟሉ ጠቅላይ ሚኒስትር አብይን ለአምስት ቀናት በመላ አገሪቱ በሚካሄድ የሰላማዊ ህዝባዊ እምቢተኛነት ትግል ተገደው የሽግግር መንግስት ጥያቄን እንዲቀበሉ አሊያም በፓርቲ ውሳኔ ከያዙት ስልጣን በህዝብ ትግል ተገደው እንዲወርዱ ማድረግ ይቻላል ደሜ ጠንካራ እምነት አለኝ። እሳቸው በህዝብ የተመረጡ መሪ ስላልሆኑ ሀገራችን ህግና ስርዓት የሰፈንባት ሀገር ብትሆን ኖሮ መስዋዕትነት የሚጠይቅ ትግል ማድረግም ሳያስፈልግ በበሻሻ ወረዳ ህዝብ የአስር ሺህ ሰዎች ፊርማ፣ በፓርላማ ወይም በብልጽግና ፓርቲ ጉባኤ ውሳኔ፣ በአቃቢ ህግ ወይም በጸረ ሙስና ኮሚሽን ክስ በአንድ ቀን ከስልጣን መወገድ የሚገባቸው ወንጀለኛ መሪ ነበሩ። ሀገራችን የህግ የበላይነትና የተቋማት ነፃነት የሌለባት ሀገር በመሆኑ ምክንያት ግን ይህ እንዲሆን አይጠበቅም። እሳቸው በሽፍጥና በነውድ ከያዙት ስልጣን ሊወገዱ የሚችሉት እንደ ኔፓሉ ሻርማ ኦሊ እና እንደ ማዳጋስካሮ አንድሪ ሮጃሊና አገዛዝ አንበርክክ በሆነ ህዝባዊ እምቢተኛነት ብቻ ነው። በአግባቡ ከተጠቀምንበት በኢትዮጵያ ህዝቡና ሀገሪቱ የሚገኙበት የወቅቱ ሁለንተናዊ ቀውስ አገዛዝ እምብርክክ የሆነ ሰላማዊ ህዝባዊ እምቢተኝነት ለማካሄድ ከበቂ በላይ የሚያስችልና ከመቼውን ጊዜ የተሻለ ምቹ ሁኔታ የፈጠረ ነው። ይህንን ፍላጎታችንን በብቃት እውን ለማድረግ ግን በቅድሚያ በተቃዋሚው ጎራ በተለያየ መንገድ ህዝቡን በሚወክሉ ተቋማት፣ በመገናኛ ብዙሀንና የትግሉ ዋና ባለቤት በሆነው ህዝብ ዘንድ መሟላት የሚጠበቅባቸው ትግሉ እንዳይጠለፍና እና ለዘላቂ ውጤት እንዲበቃ የሚያስችሉ 11 አስፈላጊና መሰረታዊ ቀድሞ ሁኔታዎች አሉ። እነሱም የሚከተሉት ናቸው።